በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ ግብ ግቡ ቀጥለዋል። በዚህም የተለያዩ የሀገር ውስጥ ባንኮች የዶላር ምንዛሬ ዋጋ እንዲሁም የተለያዩ የዓለም ሀገራት ላይ ጭማሪ አድርገዋል። በጥቁር ገበያስ በዛሬ ዕለት ጨምሯል? አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም ጤና የስተልን ክብራትና ክብራን አርማሽ ተመልካቾቻችን ሁሉ፣ ሰላም ሁሉ፣ መልካም ከእኛ ጋር ሁሉ ሰላም ነው። ዛሬ መስከረም 29 2018 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? የ17 ሀገራትን ሙሉ መረጃ ወደ እናንተ ይዘናል። እንዲሁም በባንኮች መካከል እንግዲህ የጥቁር ገበያና የባንኮች ያለውን ሰፊ ልዩነት ለማጥበብ የተለያዩ ባንኮች የምንዛሪ ዋጋ ተመላይ ጭማሪ አድርገው ተመልክተናል። በዚህም የሰባት ሀገራትን ዝርዝር መረጃ ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በተደጋጋሚ ክብራን ተመልካቾቼ ወደ ሀገር ቤት ስንመጣ ምን ያክል ዶላር ይዘን መግባት ይኖርብናል የምትሉ በተደጋጋሚ ከሰሞኑ እየጠየቃችሁ ነበረ። በባለፈው ፕሮግራም ላይ እንግዲህ ለማቅረብ በሞክሬ ነበረ። ምናልባት ያላያችሁ ልትኖሩ ይሆናል። እንደምታውቁት አዲስ ዓመት ከመግባቱ በፊት ማለትም በ2017 ላይ መንግስት ወደ ሀገር ቤት ይዞ የሚገባውን የዶላር ተመን ሲያስቀምጥ ከ10000 ዶላር ጀምሮ እስከ 15000 ዶላር ድረስ ይዞ መግባት የሚቻልበት አጋጣሚ እንዳለ በመደንገጉ ብዙዎቻችሁ በዚያ መረጃ ላይ እንግዲህ የተለያዩ ጥያቄዎችን ስታነሱ ነበር። እንዲሁም በሪያልም በዲናርም ምን ያክል እንደሚለው በሪያል ደግሞ እስከ 35000 ሪያል ይዛችሁ መግባት እንደምትችሉ ይህንን መረጃ እንግዲህ ከዚህ በፊትም ወደ እናንተ አድርሻለሁ። አሁን ላይ ያለው በሀገራችን ኢትዮጵያ አዳዲስ ፖሊሲዎች ስለሚኖሩ አሁን ላይ እንግዲህ ይዞ መግባት የሚቻለው ይጨምር ይቀንስ ያለውን መረጃ እንግዲህ 2018 ከገባ አዲስ ዓመት ጀምሮ ምን የሚወጣ አዲስ መረጃ የለም፣ ያው ባለበት ህጉ እንዳለ ነው ማለት ነው። ዞሮ ዞሮ ከተቀየረ ማሳውቃችሁ ይሆናል። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት አንድ መቶ 67 ብር ከዘጠና ሳንቲም ሲመነዘር አንድ መቶ የአሜሪካ ዶላር 16790 የኢትዮጵያ ብር ሲመነዘር እይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 196 ብር ከ45 ሳንቲም ሲመነዘር አንድ መቶ ዩሮ 19645 የኢትዮጵያ ብር ሲመነዘር እይውላል ማለት ነው። ሌላው እንደምታውቁት የኳታር ሪያል ዌብሳይቱ ሆኖም ከተለያዩ የመረጃ ምንጮች ላይ እንዳገኘነው አንድ ኳታር ሪያል 43 ብር ከ65 ሳንቲም ሲመነዘር 100 ኳታር ሪያል 4365 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ ኩዌት ዲናርን ስንመለከት 550 ብር ከ19 ሳንቲም ሲመነዘር 100 የኩዌት ዲናር 55000 ከ19 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳዑዲ ሪያል ነው። በዛሬው ዕለት አንድ የሳዑዲ ሪያልን ስንመለከት 44 ብር ከ90 ሳንቲም ሲመነዘር 100 የሳዑዲ ሪያል 4490 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብበዋል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 45 ብር ከ50 ሳንቲም ሲመነዘር 100 የዱባይ ደርሃም 4550 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 440 ብር ከ90 ሳንቲም ሲመነዘር አንድ መቶ የባህሬን ዲናር 44000 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊን ነው። በዛሬው ዕለት 1 ፓውንድ ስተርሊን 224 ብር ከ79 ሳንቲም ሲመነዘር 100 ፓውንድ ስተርሊን 22479 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 ካናዳ ዶላር 120 ብር ከ60 ሳንቲም ሲመነዘር አንድ መቶ የካናዳ ዶላር 12 ሺህ ከ60 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 234 ብር ከ75 ሳንቲም ሲመነዘር አንድ መቶ የጆርዳን ዲናር 23475 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 108 ብር ከ93 ሳንቲም ሲመነዘር አንደ መቶ የአውስትራሊያ ዶላር 10803 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ ኦማር ሪያልን ስንመለከት 433 ብር ከሰባ ሳንቲም ሲመነዘር አንድ መቶ የኦማር ሪያል 43370 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና የዋን ነው። በዛሬው ዕለት አንድ የቻይና ዋን 22 ብር ከ72 ሳንቲም ሲመነዘር አንድ መቶ የቻይና ዋን 2270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 205 ብር ከ10 ሳንቲም ሲመነዘር አንድ መቶ የስዊስ ፍራንክ 20510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 49 ብር ከ15 ሳንቲም ሲመነዘር አንድ መቶ የእስራኤል ሽቅል 4915 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ ኢትዮጵያ ውስጥ ያሉ ባንኮች የኢትዮጵያ ንግድ ባንክን ጨምሮ ሌሎች የተለያዩ ባንኮች የምንዛሪ ዋጋ ተመን ላይ ጭማሪ እያደረጉ ይገኛሉ። ይህም ጭማሪ በጥቁር ገበያና በባንኮች መካከል ያለውን ሰፊ ልዩነት ለማጥበብ የሚደረግ ትንቅንቅ ነው። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት በኢትዮጵያ ንግድ ባንክ 140 ብር ከ14 ሳንቲም ገዝቶ 142 ብር ከ95 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊን ስንመለከት 184 ብር ከ80 ሳንቲም ገዝቶ 188 ብር ከ50 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 164 ብር ከ17 ሳንቲም ገዝቶ 167 ብር ከ45 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 172 ብር ከ37 ሳንቲም ገዝቶ 175 ብር ከ81 ሳንቲም እየሸጠ ይገኛል። የኩዌት ዲናርን ስንመለከት 449 ብር ከ93 ሳንቲም ገዝቶ 458 ብር ከ93 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 38 ብር ከ15 ሳንቲም ገዝቶ 38 ብር ከ92 ሳንቲም እየሸጠ ይገኛል። የሳውድ ሪያልን ስንመለከት 37 ብር ከ37 ሳንቲም ገዝቶ 38 ብር ከ11 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 19 ብር ከ32 ሳንቲም ገዝቶ 19 ብር ከ70 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ የምንዛሪ ዋጋ ተመን በዚህ ሰዓት ይፋ ሆኗል። እንዲሁም በዕለታዊ የምንዛሬ ዋጋ ተመን ላይ አሁን ላይ በተለያዩ የዓለም ሀገራት ሆናቸው ገንዘብ ወደ ሀገር ቤት ስትልኩ ማለት ነው ዕለታዊ ከምንዛሬ ዋጋ ተመን ውጭ የአስር ብሩ ጭማሪ እንዳለ ቀጥሏል ማለት ነው። ለዛሬ ያቀረብኩላችሁ መረጃ ይመስላል። ቪዲዮን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያውያን እንዲደርስ አድርጎት እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።